ሀይሚቸውዬ፣ ማለት ነው የኔ ቅመም በዚህ ልክ ግን በብሩኬ የእውነት ትጨክናለች ብዬ እኔ ያላሰብኩም ነበር። ቤተሰቦቼ ዛሬ እንግዲህ ሶሲ ያው ከጓደኛ ጋር ተለያየው ብላን የመጣችሁ ቪዲዮም የሰራችሁ እሷ ናት ብሩኬንም ሀይሚንም የጠራችሁ እሷ ናት። እሷ ደግሞ የተለያየችው ከጓደኛ ከብሩኬ ጋር በሰራችሁ ፕራንክ ነው። አያችኋለን በተለይ ፍቅረኛሞች የሆናችሁ ሰዎች በእንደዚህ አይነት ነገር ፕራንክ ባታረጉ የእውነት ጥሩ ነው ብዬ ነው የማስበው። እና ሀይሚንም ያው ብሩኬንም ጠርታ ሀይሚ በዚህ ልክ ያመረረችው አንቺና ብሩኬ የሆነ ችግር ቢኖርባችሁ ነው እንጂ ሀይሚ እንደዚህ አታመርም በማለት ከጓደኛዬ ጋር ያለው ነገር ውስጥ ከብጠን ተለያይተናል፣ ስለዛ አስታርቂን በማለት ነበር ሀይሚንም ብሩኬንም ይቅርታ አርጌለት ለእኔም ይቅርታ አርገች ከጓደኛ ጋር ያለውን ነገር አስረጁ ፕራንክም እንደሆነ በማለት ነበር ሰው ዛሬ እንግዲህ ቪዲዮ የሰራችው። ሀይሚ ግን በእኔ ጥፋት ነው እንዴ ከጓደኛሽ የተለያየሽ? በራስሽ ድርጊት ነው። ስለዛ እኔ ምንም የሚያገባኝ የሚመለከተኝ ነገር የለም። ከእኔ ራስ ላይ ውረዱ። እኔ ጭቅጭቅ አስጠልቶኛል፣ ስድፍ አስጠልቶኛል። ስለዛ ለጭቅጭቅ ከሆነ የጠራችሁኝ በማለት ለመሄድም ስትል ብሩኬም ሲይዛት ብሩኬም ተናደደ። በዚህ አጋጣሚ ግን ቤተሰቦቼ ሀይሚ በዚህ ንክ የእውነት በብሩኬ አልጨክልም። የእውነት በነገራችን ላይ የብሩኬን ቪዲዮ ትናንትና ሼር ስታደርግ በረጅም ለመጀመሪያ ጊዜ ሀይሚችው ጽፋለች ሁሌም እኮ ይቅርታ ይሰለቻል። እኔም እኮ ሰው ነኝ፣ ስሜት አለኝ አርግ ብላ ነበረ የብሩኬን ቪዲዮ ሼር ያደረገችውና እውነት ነው። ሁሌም በነገራችን ላይ ማርም ሲበዛ ይመራል ይባላል። ግን ደግሞ ሀይሜች፣ እኔ እንደማስበው ከሆነ ቤተሰቦች የእውነት ሶሲንና ቡሩኬን እየተበቀለቻቸው ነው፣ ወይም ደግሞ ፕራንክ እያደረገች ነው። በቃ ፕራንክ ነው እንጂ ሀይሚ ያስችሏት በዚህ ልክ በቡሩኬ በምትወደው ልጅ። ኧረ እኔ እንጃ፣ እኔ ለራሴ ራሱ ማመን አቅቶኛል። ምክንያቱም አሁን ሀይሚ ያለችበት ባህሪዋ፣ ሁኔታዋ በቃ ግትር ብላለች። የእውነት ቤተሰቦች ግትር ብላለች። እና እኔ ለራሴ አምኜ መቀበል ከብዶኛል። ለምን ምናልባት ፕራንክ ድርቅ ያለ ፕራንክ እየሰራቻቸው ነው ሁለቱንም እየተበቀለች ነው ብዬ ነው ማስበውና ሀይሚቹ እንደዚህ ሆን አታውቅም። የእውነት በቡሩኬ ብዙ ጊዜ አዝናለች፣ ቡሩኬን በሷ ብዙ ጊዜ በዚሁ በፈረደበት ቪዲዮ ፕራንክ ነው የሚተዛዘኑት። በዚያውም ደግሞ ከአንድ ቀንና ከሁለት ቀን አልፍም ከዛ በይቅርታ የሚፈቱት ነገር ነው ሁላችንም እንደምናውቀውና፣ ያሁኑ ግን ሶሲና ቡሩኬ በሰሩት የፕራንክ ቪዲዮ ግን ሀይሚቹ ለመጀመሪያ ጊዜ እንደዚህ ስትሆን አዩት፣ ቤተሰቦች የእውነት ለመጀመሪያ ጊዜ እና ሀይሚቾ እኔ ግን እንደሚመስለኝ ከሆነ ሶሲንና ብሩኬን ቡሪኬን እየተበቀለቻቸው ነው። ብሩኬ ደግሞ ያው ቀመሰው ትንሽ ጊዜ ሀይሚን አለማግኘት ሀይሚን እንደዚህ ሀይለኛ መሆኗ፣ በቃኝ ሰለቸኝ፣ እኔም እኮ እንደ ሰው ስሜት አለኝ ማለቷን የውሸትም ቢሆን የቀልድም ቢሆን ፕራንክም ቢሆን እየተበቀለቻችሁም ቢሆን ሊገባክ ይገባል። እውነት ሊገባክ ይገባል። እና ያው ብዙዎቻችሁም ሶሲ በቃሻለ ውጭ ከልጆቹ ህይወት ውስጥ እያላችሁ ነውና፣ ሶሴ አትወጣም። እውነት ለመናገር ቤተሰቦች፣ አሁንም ነገር ደግሞ አዲስ ቪዲዮ ይዘት ትመጣለች። አሁንም ምክንያት አርጋ ከጓደኛ ጋር ተጣልቻለሁ ሀይሚ፣ በዚህ ንክ ያመረረችው በአንቺና በብሩኬ መሃል የሆነ ነገር ቢኖር ነው ብሎ ተለያይተናል በማለት እንግዲህ ለብሩኬም ለሀይሚ በማስረዳት ሀይሚ ደግሞ ለብሩኬና ለእሷ ይቅርታ በማድረግ ከዛ ደግሞ ለጓደኛ እንድታስረዳ ያለውን እውነት ፕራንክ መሆኑ እንድታስረዳ ነው። ዛሬ ቪዲዮ ሰራች፣ ነገ ደግሞ አይታወቅም። በአዲስ ቪዲዮ ትመጣለች። እሷ መቼም ያው ከህይወታቸው መውጣት አልቻለችም። እና ሀይሚ ግን ያው በደንብ አድርጋ እየተበቀለቻቸው ነው ብዬ ነው የማስበው። እንደ ራሴ እና ሀይሚ ለምን እንደዚህ አልኩኝ? ቤተሰቦች ሀይሚ በፍጹም በብሩኬ የሚጨክን አንጀት የላትም ስለምትወደው ማለት ነው። እና የሀይሚ ግን ሰሞኑን ግትር ማለት የእውነት እኔ እንጃ፣ እኔ ግራ ገብቶኛል፣ አላቅም ቤተሰቦች እንደዚህ ሆና እኮ አታውቅም ሀይሚ እንደዚህ ተለምና በየቀኑ እኮ ቪዲዮ የሚሰሩት ይቅርታ አድርጊልን አጥፍቻለሁ ብሩኬ ትናንትና በቃ እነ ነገሩ እነ ብሩኬ ቤት ጃኬት ማውለቅ አንደኛ ናቸው። እውነት እኔ የብሩኬ ታላቁ ታላቆም ሲናደድ ቀድሞ ነው ጃኬቱ የሚያወልቀው። ብሩኬም ሲናደድ ጃኬቱን ነው የሚያወልቀው። እና እንደዚህ ጃኬቱን አብልቆ አንገቱ ላይ እስከሚያጠልቅ ድረስ ሀይሚ እንደዚህ ጨክን አታቅም፣ ፊቷን አዙር አታቅም። እና ሰበብ ነበረ ወይ የምትፈልጊው ከእኔ ለመለየት ሲላት ሁሉ ካልከው አዎ አለችው ብለህ ካሰብክ አዎ አለችው። የእውነት የንምላችሁ ዛሬም ደገመችው ማለት ነው። አንቺ ቆይ ሰበብ ነበረ ከኔ ለመለየት የምትፈልጊ ሲላት ካልክ ከመሰለክ አዋለችሁ ማለት ነው። እና ሀይሚ በዚህ ንቅ በብሩኬ ጨክን አታውቅም ማለት ነው። ቤተሰቦቼ እና የነገው ቪዲዮ ደግሞ ያው በፕራንክ ነው ብላ እንደምትመጣ ተስፋ እናድርጋለን። በዚህ ከቀጠለም እውነት ሀይሚ ተይ ተይ እያሉ ነው የሚወዱሽ ቤተሰቦች። እና ሀይሚ በብሩኬማ እንዲጨክነሽ መቅረት የለብሽ። የእውነት ብሩኬ ሚወድሻል፣ አንችም ተወጂዋለሽ። ስለዛ በይቅርታ ነገሮችን ፈታችሁ ሶሲዬንም በቃ ይቅርታ ብዬሻለው ለብሩኬም ይቅርታ ብለች ተስማምታችሁ ሶሲንም ከህይወታችሁ ማስወጣት